ሙዚቀኛው ሞቶ ተገኘ። የቀድሞ ሮሃ ባንድ ሳክስፎኒስቱ በመኖሪያ ቤቱ ሞቶ ተገኘ። ከቀደምት ሮሃ ባንድ አባላት መካከል ተጠቃሹ አርቲስት ስመኦን ሊባኖስ በመኖሪያ ቤቱ ህይወቱ አልፎ እንደተገኘ ጋዜጠኛ ግርማ ፍስሐ የአርቲስቱን የቀድሞ ስራ ባልደረባ ና ጓደኛ ሙዚቀኛ ዳዊት ይፍሩን ዋቢ አድርጎ ዘግበዋል። ከደቂቃዎች በፊት ጋሽ ዳዊት ይፍሩ እንዲህ አለኝ፣ እጅግ አሳዛኝ ሁኔታ ውስጥ ነን የዛን ዘመን የሮሃ ባንድ ሳክስፎኒስት የቀድሞ የስራ ባልደረባይ ና ጓደኛ የነበረው አርቲስት ስመኦን ሊባኖስ ወይም ዮናስ ደገፉ ዛሬ ሄንድ ኤምባሲ አካባቢ በሚገኘው መኖሪያ ቤት ውስጥ ህይወቱ አልፎ ተገኝቷል። ለምርመራው የአዲስ አበባ ፖሊስ አስክሬኑን ወስዷል አለኝ። ግን ሌላኛው የሚያሳዝነው ቤተሰቦቹን ማግኘት አልተቻለም እና ቤተሰቡ ወይም ወዳጆቹ አዲስ አበባ ፖሊስ መጠየቅ ትችላላችሁ ስል መረጃውን አጋርቷል። እጅግ አሳዛኝ መረጃ ነው። በጣም ያሳዝናል። ይህ ታላቅ ሙዚቃ ባለሙያ የነበረው በእንዲ መልኩ ህልፈቱ በጣም ያሳዝናል። እስካሁን ድረስ ቤተሰቡ ከጎኑ እንደሌለ ጭምርም ነው የወጡት መረጃዎች የሚያሳዩት። ነፍሲማር ቤተሰቦቹ ደግሞ ይህን መረጃ እንድታጋሩና ቤተሰቦቹን የምታቁት ካለ ምናልባት ላይ ቤተሰቦቹ ደርሶ ያን በማስመልከት ቤተሰቦቹን ሼር በማድረግ እንድታደርሱ። ታስክሬኑን በማስመልከት የወጡት መረጃዎች እጅግ አሳዛኝ እንደሆኑ ጭምርም ነው የደረሱን። ነፍሲ ማር ሚኪ ነኝ። ከሚኪ ታቡ ሪንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኘሁ። ሰላም ቆዩልኝ።